ትሄዳለች ነው። ትሄዳለች ነው። አሁን ኤፍሬም ቢሆን ያው ለምሳሌ አንዷን አምጥቶ ቤት ላይ ምናምን እንትን ይላል። አሁን እሱ ትሄዳለች ምን? ብዙ ሰዎች ነበረ እና እግዚአብሔር አቃና፣ እናንተም ብዙ አትሸበሩ፣ ለበጎ ነው። ለጋ ደረሰ። በምስጢር የነበረው ሰርግ የማን የማን ስሙ ማን ነው? አቶ መሌ አለማየሁ ሰርጋቸው ደርሷል። ያቶ አብርሃም ታደሰስ እንዴት ነው? ሁለት ሶስተኛ ቀለበት አድርጓል አብርሃም ታደሰ ዛሬም ተደግሟል። ዱባይ ላይ ትናንት ማለት ነው ሮታ ሰላም ጤና ይስጥልኝ ወዳጆቼ፣ የተከበራችሁ የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ አለን። እንዴት ናችሁ? ይህንን ቻናል በቃ ተው ላይክ፣ ሰብስክራይብ፣ ሼር አድርጉት። ምን አስባችሁ ነው? ቆይ በተለይ ሰብስክራይብ ቤተሰብ። እና ትናንትና ጠፋሽ ብላችሁ የተጨነቃችሁ ኮመንት ላይ ጻፋችሁልኝ እህቶቼ፣ በጣም ከልብ አመሰግናለሁ። በጣም በጣም ከምላችሁ በላይ ማለት ነው። አንድ ቀን ነው እንግዲህ የጠፋሁት ማለት ነው። ቤተሰቦች በጣም አመሰግናለሁ። ስለጠፋሁ ደግሞ በጣም ይቅርታ ማለት ነው። እና ግን በጣም ከልቤ ነው የማመሰግነው እግዚአብሔርን እና ያው የጠፋሁበትን ጉዳይ ተናገር ያለው ማለት ነው እንግዲህ ሰሞኑን ሰርግ ይበላል በቃ በየቦታው ሰርግ ይበላል ቁጥር አንድ ከቡታጅራ ከመለስ አለማየሁን ጀምራለን ከዛ እያልን እንግዲህ ወደ ታደሰ ቤት እንሄዳለን ኦማይ ጋድ ለየት ያለ ነው እንግዲህ ሀይሚ እንዳስተላለፈችው መልዕክት ትናንትና እንግዲህ የቡቡዬ ነገር ሆኖብኝ ይኸው ከቤተሰብ ጋር በዓል አልዋልኩም፣ ትቸው መጥቻለሁ። እነ ቡቡዬ ቤተሰብ ጋር ልውል ብላለች። ሴት ልጅ አንዴ ከወጣች ወጣች ነው፣ ከሄደች ሄደች ነው። ምናልባት እንግዲህ ወንድሜ ኤፍሬም አንዷን ሳባር እናቴን ተንከባከብልኝ ብላ በዛው መልክቷን አስተላልፋለች። ሀይሚ እንደሰማችሁት ከሆነ ማለት ነው። ምክንያቱም ሩታ ነጋሽ ሰምታቸው ከሆነ ደግሞ ሌላ ነገር፣ ሌላ ጣጣ ደግሞ አምጧላችሁ። እንዲ ስላልኩ ሀይሚ እነ ብሩጋ ሄደች ብላ በሉ ደግሞ አሏችሁ። እኔ እንደዛ አላሰብኩም ቤተሰብ ላስ ያላሰብኩትን ነገር አንዳንዴ የታያይዛላችሁ። ጠዋት አሁን የሆነ ልብስ የነ ብሩኬን ና ሀይሚን የአበሻ ቀሚስ የለበሱት በጥቁር አቀናበር ነው። ጥቁር ያረኩት እኔ ሌላ ጥቁር መንፈስ ተመኝቼ አደለም እኔ ለራሴ እንትኑ ስለሚያምር ቀይ ስለሆኑ ፍክት ሲያደርጋቸው ሌላው ላይ ነው መርጬ እሱ አማረኝና አረኩት እንጂ። በዛ ላይ ሀይሜ ስለሚያምርባት ነው። ሀይሜም ብሩኬም ያምርባቸዋል። ይሄ የባህል ልብስ ምናምን በጣም ያምርባቸዋል። ወደፊት ራሱ የወለየ ልብስ፣ የጎንደሬ ልብስ በቃ ቢለብሱ በጣም ደስ ይለኛል። በዚህ አጋጣሚ በጣም ነው የሚያምርባት ሀይሜ ማለት ነው። ደግሞ ሁላችሁም መስክራችሁልኛል፣ እኔ ብቻ አይደለሁም። ስትለብስ ሀበሻ ቀሚስ በጣም የሚያምርባት እና ከዛ ከዛ አንጻር በከለር በከረር አቀያሪ ያደረግኩት ምክንያትም ወደፊት በእንዲህ አይነት ስራ ላይና በእንዲህ አይነት ማስታወቂያ ላይ ብትሰማራ በጣም ደስ ይለኛል። ሀይሜ ማለት ነው። ብሩክም እንደዛው ሙሉን ሰው ሁለቱን በቃ ምርጥ ማስታወቂያ ቢሰሩ በጣም የተሻለ ነው እና ከዛ አንጻር ሰው አፕሬሽት እንዲያረጋቸው በሚለው አንጻር የተለያየ የተለያየ ልብስ እንዴት ነው ያምርባቸዋል የሚለውን ነገር አስቤ ነው እኔ የሰራሁት። ከዛ አንዷ ምትለኛል ጥቁር ለአንቺ ከነ ቤትሽ ያድርግልሽ ይመስላቸው፣ እና እኔ ደግሞ ልቤ ያሰበውን ፈጣሪ ስለሚያውቀው ምንም ችግር የለብኝም። ግን ለአንዳንድ ቤተሰቦች ላስረዳቸው ብዬ ነገርኳችሁ። እንደዛ ነው። እና እንደሰማችሁት እንግዲህ መሌ ሰርጌ በ19 ነው ማንም ሰው እንዳይቀር ብሎ ማስታወቂያ ለጥፏል። እንግዲህ የመሌ ሰርግ አገር ውስጥ ነው፣ እንደ አፍረሽ ዱባይ አይደለም ማለት ነው። ቤተሰቦች ሁላችሁም ታዳሚ ትሆናላችሁ። እንደምታዩት የስቱዲዮ እየተሰራ ነው፣ ምክንያቱም የሰርጉ ፕሮግራም በዚያ አጋጣሚ። ሙሽዬ እንኳን ደስ አለሽ የመጀመሪያ ልጅሽን ልትድሬ ነው። ከዛ ቀጣዩ፣ ከዛ ሶስተኛው፣ የሶስተኛው ሰርግማ በብላይ ሁሉ ነው የሚመስለኝ ማለት ነው የሶስተኛው ሰርግ ምክንያቱም ሙሽዬ ጋም ያለው ቦታ ለየት ያለ ነው። በዩቱብ ሳናልም በቤተሰቦቹ ያለው ቦታ ለየት እስከ ጥግ ድረስ። በነገራችን ላይ አንድ ያትወደድ እንጂ ከተወደዳችሁ ማለት ነው፣ እስከ ጥግ ድረስ ነው የምትወደዱት ማለት ነው። በጣም እስከ ጥግ ድረስ ትወደዳላችሁ። ሁሉም ነገር ያማረ የሰመረ ይሆንላችኋል። እና አሁን እሱ በእናቱ ጋም ያለውን ቦታ ስታዩት በጣም በቃ ከማንም ማገናኝ ነው ከማንም ጋር ማለት ነው። ሰው በዩቱብ ቻናል ላይ ብዙ እህቶቹ ይወዱታል። ብዙ አንዳንዶቹ ያው በመጥፎ ነገር አፈቀርከው ምና ምናምን። የሰው ልጅ ሺ ሰው ሊያፈቅረው ይችላል፣ ግን ልቡ ለአንድ ሰው ነው የሚሆነው። ማንም አለማ ሃይሚናት ሃይሚናት በዚህ ምድር ላይ የተፈጠረች ሴት ሃይሚናት በቃ አለቀ። የሰው ልጅ ፍቅርን እንዴት እንደሆነ የሰው ልጅ ፍቅር ፈተናውን ያየሁት በአርቲስት ገነት የአርቲስት ገነት ወደ መጨረሻ ላይ አስገብቼላቸዋለሁ ነው የምንወያይበት ይሆናል እና በጣም ተገረምኩኝ። እኔ ሁሌ ነበር ማለቅ ሰው በእነሱ በነሱ መለያየት፣ ምክንያቱም ልጆቹ ሳያት ያሳዝኑኛል። በተለይ ሴቷ ልጅ ብቻዋን ናት እና ወይኔ መስማ በእርግጥ እኔም ብቻዬን ነኝ።

እና እንደምታዩት ዛሬ አብረሽ እዚህ ጋ እንግዲህ መሌ በልጠሃል መስለኛ አብረሽ ሰርጋችሁን በአንድ ላይ አድርጋችኋል። በጣም ደስ የሚል ነው። በዚህ አጋጣሚ እንኳን ደስ አላችሁ ኮንግራ ላለሁ። ያው መጀመሪያ ላይ እንግዲህ አንዳንዴ የማይረባ ሰው ጋር መቅጠም ጥሩ አይደለም። አሁን የሩታን ስም ያጠፉት የነ ጽጌ አለባበስ ነው። ያው መነጋገሪያ ሆኖ ሰሞኑን በጣም በቃ እንትን ብለው ነበር። ያው ሰው አውርቶ አውርቶ ይቀራል። ግን ደግሞ እናንተ ዋናው ከፈጣሪያችሁ ጋር ይቅር በለን ብላችሁ ንስሃ መግባት ነው ያለባችሁ። ምክንያቱም ትዳራችሁ የሚባረከው ወደፊት የሚፈጠረውም ፅንስ የሚባረከው ዋናው መሰረቱ ከእግዚአብሔራችሁ ጋር ሰላም ስትሆኑ ነው። እውነቴን ነው የምላችሁ። ማለት እኛ እንኳን አሁን ስደት ላይ ሆነን እግዚአብሔር ወይ ህይወታችን እንቀይር እንዲያደርግልን ያው የጊዜ ጊዜ የሆነ መቀየራችን እኮ አይቀርም ግን ሳንታመም ሳይቆርጠን ሳይፈልጠን እዚህ በመድረሳችን የማን አቅም ነው? የእግዚአብሔር አቅም ነው እንጂ የኛ አቅም አይደለም። እና ሁል ጊዜም በምንኖርበት ማንኛችንም በምናምነው እምነት ፈጣሪያችንን ማስቀደም አለብን ብዬ መልእክት አስተላልፋለሁ። እነ አብረሽ እንግዲህ በጣም ጠንካሮች ናቸው፣ በጣም የሚዲያ መሪ ናቸው። አንድ ስህተታቸው ብቻ ቺ ዱባይ ላይ ቪዛቸውን ያስጨርሱላቸው ሰዎች በዚህ ጊዜ ካልሆነ በዛ ጊዜ ያልቃል የሚለውን ነገር አስፈራሯቸው፣ እሱም በማይሆን ቀን ቀጠሯቸው። ይሄ ብቻ ነው ትንሽ ችግራቸው። እሱንም ደግሞ ለራሳችሁ ለህይወታችሁ ንስሐችሁን ገብታችሁ ለራሳችሁ ህይወታቸውን መምራት ነው። ሩታና አብርሽ ምላች በዚህ አጋጣሚ ኮንግራ፣ በጣም ደስ ይላል። የትናንትናው ጊዜ ይሄ እንደ አጋጣሚ ፎቶሾፕ ነው የተነሱት። የለበሰችው ሌላ ነበረ። ሩታ እንዳያችኋት ማለት ነው። እናንተ ግን እንትን ምንድን ነው ሜካፕ አሮጊት ያስመስላል ሜካፕ ምንም አላማረባትም። ሩታ በእንደዚሁ እኮ በጣም ታምራለች ሩታ እንደዚሁ ገጽታዋ ምናምን ደስ ይላል። ሜካፕ ስታደርግ ግን የሆነ ፊቷ ትልቅ አልመሰለባችሁም? እኔ እንደዛ መስላብኛለች። አብሮች ደግሞ ተመችቶታል፣ ምንም የሚደብረው ነገር የለም። እንግዲህ ናቲ በአምስት መቶ ነው፣ አንድ ሺ አይደለም፣ አምስት መቶ ብር የከፈለ በጀልባ አብርሃም በነጻ ነው ሰርጉን ያከበረው። ያው ምላሽ አድርገውለታል፣ በጣም ደስ ይላል። በዚህ አጋጣሚ ኮንግራብ እያለሁ ማለት ነው ለሁላችሁም ለአብረሻ አድናቂዎች እንኳን ደስ አላችሁ። ለሮታ መስዋዕትነት የከፈላችሁ ሁሉ ዛሬ ላይ ደስ ብሏችኋል። ደስታችሁንም ሄዳችሁ የተካፈላችሁም አላችሁ። እንዲሁም ደግሞ አንዳንድ መውጣት ያልተመቻችሁ መችስ አንዳንድ ጨቅጨቃ ማዳም ካጋጠመቻችሁ ትንሽ ይከብዳል እና ያልወጣችሁ ደግሞ እንዲሁ በላይቭ ላይ ሀሳባችሁን ገልጻችሁላችኋል። ይደርሳችኋል፣ በቂያቸው ነው ማለት ነው። እና በጣም ያልታሰበ ነበረ እውነት ለመናገር ቦታ ጀራ ላይ እንግዲህ ከሀይሚ ወገንም አንድ እንጠብቃለን፣ ከብሩክም ወገን አንድ እንጠብቃለን። በሚገርም ሁኔታ እንግዲህ ሩታን ተከታሻለሽ፣ ሀይሚ ሰምተሻል። ምክንያቱም ያለችው ሰምታችሁታል። ምናልባት ኤፍሬም አለች። ያው ኤፍሬም ሰዋ ተከታይም ስለሆነ ማለት የእሷን ታላቅ ስለሆነ ለዛ ብላነ ኤፍሬም ያምጣልኝ እንጂ ኔማ እንግዲህ ሙሽዬ ጋር ነኝ ያለችው ማለት ነው። እና ልብስ እንደዚህ መቀያየር ላት ለሀይሜም ለብሩኬም ማለት ነው። ሰው ማስታወቂያ እንዲያሰራቸው ፈልጌ ነው እንጂ ሌላ ነገር አስቤ ምናምን አይደለም። የተለያየ ልብስ የመቀያየርባቸው ውድ ቤተሰቦች፣ አንዳንዴ በተንኮል ያያችሁ ታላችሁ ግን እንደዚህ አይተውት የሆነ በቃ ቲክቶክ ላይ ሲያዘዋውሩ ስላየውኝ ነው እንደዚህ ሲያዩት በአጋጣሚ ማስታወቂያ የሚያሰራቸው ሰው ሊኖር ይችላል የሚለውን አስቤ ነው እንጂ እውነት እግዚአብሔርን፣ የመጥፎ ነገር አስቤ አይደለም። ይሄ የለበሱትም ልብስ አላምር ብሎ አይደለም አያምርም ብዬ አይደለም። ብዙዎቻችሁ በቃ አንቺ ይህናሃል አትለብሺ እነሱ የለበሱ ልስልም በቃ የሆነ ወደ ቅናት መንፈስ፣ ወደ ቆሻሻ ነገር ነው የሚወስዱት። እኔ እንደዛ አስቤ አይደለም። በቃ እንደዚህ በአጋጣሚ የሰው ልጅ የተለያየ በቃ እንደዚህ ያለ ለዛ ለየት በእኔ ቤት ለየት ማድረጌ ነው እና ብዙ ጊዜ ሕልሜ ነው ሀይሚና ብሩኬ በተለይ በቬሎ በተለይ በእንደዚህ በሀበሻ በባህል በወሎ በጎንደር ልብስ ቢሰሩ ማስታወቂያ በጣም ምኞቴ ነው፣ ከምነገራቸው በላይ ማለት ነው። የስራ ስራ አይናቅም፣ ባገኙት አጋጣሚ መስራት አለባቸው ለማደግ። አግቡ እየተባሉ ነው። በዚህ አጋጣሚ ወንድሙት ወንድሙ አግብቷል። እንግዲህ አንድ ወንድም ይቀረዋል ገና እና እኔ እስክትመረቅ ድረስ መጠበቅ ያው አይቀርም ብሩኬ ና ሀይሚ ማለት ነው። ያው አብርሃም ከቤቱ አግብቷል። በሀይሚ ጋ እንኳን ኤፍሬም ነው የሚቀረው። ምናልባት ኤፍሬምን ከጠበቀች አላቅም ሀይሚዬ ማለት ነው። እሱ እንግዲህ ያው ብሩኬ ካልጠለፋት ነው። ጠልፎ ካልወሰዳት ትጠብቃለች። ጠልፎ ከወሰዳት ምንም ማድረግ አይቻልም። እንግዲህ ያው ፍቅር የጋራ ነው በሚለው ማለት ነው። እና ውድ ቤተሰቦቼ፣ ስለ እውነተኛ ፍቅር ከአርቲስቷ እስኪ አዳምጡ፣ እስኪ ልጋብዛችሁ። ማርያምን ሀብታም ስለሆነች ነው ያገባቸው፣ ልጅ ስለወለደች አይደለም ሀብታም ስለሆነች ዩቱብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችው። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይሆናችሁ። እንግዲህ የፈታችሁ እናቶች ሲንግል ማሞች ማዳያታችሁን ጥፍራችሁ ቆሻሻ እያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ የምትኖሩ ከሆነ ድጋሚ የለም ወፍ የለም፣ አይደለም ድጋሚ ያሁኑ ባላችሁ አዲስም የበጥበዝ እንትናችሁ ይከብዳል። ይሄን ለእናንተ ትምህርት ነው። ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዛ ስታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው። ሶ የምን ስራ ነው ይሄ እንደዚህ ያደረገው? ዩቱብ። ዩቱብ ስትሰሩ እንደዚህ ነው የምሪ፣ ነው እንደዚህ ነው። ዩቱብ ይቀይራል አይቀይርም ሳይሆን ይቀይራል። በወሬ ማምጩ፣ በምንም ማምጩ፣ በምንም ማምጩ፣ በምንም ደቂቂ ይቀይራል። ለዛ ኮ ነው ህዝብ እየሄዳል ወደ ዩቱብ እየመጣ ያለው። ጋይስ አሁን ሴሌብሬቱ በአጠቃላይ ጋዜጠኛ አልሆነባችሁም? ካርት ስራው ዩቱበር መሆኑ ያዋጣል። ስለዚህም ዩቱብ አንዳንድ ሰዎች ዩአር ይኸውት ጋይስ፣ አሁን ደግሞ በገነት ቀናሽ ልትሉኝ ነው። ወይኔ መዳን ጋይስ። እኔ ግን እማልቀናበት ሰው ማን ነው? በሁሉም ነው የምቀነው። በቃ ሰላም ተስፋዬ ስል በሰላም ተስፋዬ ትቀኛለች ስሉኛለች። የሆነ ስም ስጠራ በሆነ ስም ስጠራ የሆነ ስም ስጠራ ቀናሽ ስሉኛለች ጋይስ። ቆይ እኔ በምን በማን ነው የማልቀነው? በማን ነው የማልቀነው? በሁሉም ነው የምቀነው። ኧረ አንዳንዴ እንኳን አትቀኝም በሉ የሀገሬ ልጅ፣ አንዳንዴ እንኳን አትቀኝም ሊያሸው በሉ። ለአፋችሁም ለምናችሁ ይክበዳችሁ እንዴ! ግጣይ ቁም ነገር ግን ያገሬሉት ገኒ ኮንግራ ብያለው። ባይ ዘ ዌይ ገኒዬ ኮንግራ እንኳን ደስ አለሽ፣ በጣም ደስ ብሎኛል በስኬትሽ በራስሽ ጥረት እጅ ስላልሰጠሽ እጅ ስላልወደቅሽ ያኔ መጀመሪያ ወደ ዩቱብ ስትመጪ እንደ በነገራችን ላይ የገነት አርቲስት ባለቤት ጥቅም ፈላጊም አይደለም። ይህንዚህ ሁሉ ልጆች አፍርቶላታል አፍርቶላት እንኳን በጣም በየቦታው ሲያለቅስ በጣም ያሳዝን ነበር። በነገራችን ላይ ወንድ ልጅ ሲያለቅስ እኔ አልወድም። በነገራችን ላይ እኔ እንጃ ደስ አይለኝም፣ ለምን እንደሆነ አላቅም። እና ሁል ጊዜ ምኞቴ ነበረ እውነት። እኔ በተለይ ልጆቹን ሳያቸው በጣም ነው የማለቅሰው፣ በጣም ማለት ነው ፍቅራቸው ያሳዝነኛል። በዛ ላይ ሴቷ አባቷና እናቷ አንድ እንዲሆኑ ትፈልጋለች። በጣም ታሳዝን የነበር ሁል ጊዜ አመት በዓል በመጣ ቁጥር ሁሌም አብረው ናቸው እና እግዚአብሔር ይመስገን። እውነተኛ ፍቅር ሁል ጊዜም ሀይል አለው። አንድ ቀን ያው አሸንፎ እንግዲህ ያው ከአስራ አራት አመት በኋላ ድጋሜ ባለትዳር ለመሆን በቅተዋል። ብዙ የብዙ ፍቅረኛሞች ና እንዲሁ ባለትዳር አባቶችን እናቶችን ያስተምራል ብዬ አስባለሁ። ዛሬ ራሱ ይህን ቪዲዮ እያለቀስኩ ነው ቪዲዮውን የጨረስኩት። ለምን ልጆቹ ናቸው ያሳዘኝ በቃ ልጆቹ እኔ እንጃ በጣም ነው የሚወዳቸው አባታቸው ደግሞ በዚህ አጋጣሚ፣ እናታቸውም እንደዛው ተንከባክባ ነው ያስተማረቻቸው። ግን ከጎናቸው እሱም አለ አባታቸው ማለት ነው። እና ብቻ በጣም በጣም ደስ ያለኝ አርቲስት እውነት በጣም ነው የምወዳት አርቲስት ገነትን እንጃ። አሁንም ቢሆን የበለጠ ደስ ያለኝ የሁል ቀን የብዙ ቀን ምኞት ነበረ። ሁል ጊዜ ኢንተርቪው ሲደረጉ፣ በተለይ እሱ ሲያለቅስ በቃ ለልጆቹ ያለው አቋም እንንጃ በጣም ነበር የሚገርመኝ ና ውስጣቸው እየተፈላለገ ግን አንድ በአንድ በማትረባ ምክንያት ማለት ምክንያቱን አናቅም እንደዚህ ተቆራርጠው መቅረታቸው ሁሉ ጊዜ ያሳዝን ነበር። አሁን ላይ ግን በዚህ መልኩ አብረው ስለሆኑ ልጆቻቸው ከጎረመሱ ካደጉ በኋላ በጣም ደስ ይለኛል። ትዝ ይላቸዋል። ትዕግስት የምትባል ሰራተኛ ነበረቻት ገኒ ማለት ነው እና ለእሷ ራሱ ያላት አቁም ከአንድ ልጇ ከሴት ልጇ አትለያትም እና በጣም እንጃ። ሌዋው ሰዎች ሁል ጊዜ እግዚአብሔር አለ የሚባለው በእነሱ አይቼዋለሁ። ቤተሰብ፣ ትዳር ማለት ቀልድ አይደለም። ሁላችንም የእውነተኛ የእህል ውሃ አጣጫያችንን ይስጠንላል። በዚህ አጋጣሚ ግን እስከ ባለቤትሽ እንኳን ደሳለሽ እውነት፣ በጣም በጣም ደስ ይላል። አመሰግናለሁ። ቤተሰብ መልካም ምሽት።